ከህይወቱ መውጣት ያለበትን ሰው ማስወጣት አይፈልግም። እኔም በእንደዚህ አይነት መንገድ አብረን እንድንቀጥል አልፈልግም። ስለዚህ እሱም በፍላጎቱ በመንገዱ እኔም በመንገዴ በፍላጎቴ ብንቀጥል ይሻላል ብዬ ያሉትን ነገሮች ወደፊት ከመግፋት ይልቅ ወደኋላ ማለትን አልፈለግኩም። ብቻችሁ ስትገናኙ የሆነ መፈላለግን መከባበርን እናያለን። ገብቶሻል። ከሰው ጋር ደግሞ ስታወሩ ነው ችግር እየተፈጠረ ያለው፣ ሌላ ወሬ እየተወራ ያለው። እና ቁጭ ብላችሁ የምታወሩበት መንገድ እኛ እናመቻች። ማንም ሳይኖር ከአብርሽ ጋር ቁጭ ብለሽ የምታወሩበት መንገድ እኛ ላፍትና ወስደን እናመቻች። እና አብርሽን አናግሪው። ከዚህ በኋላ ግን እኔ ሌላ ነገር ለማድረግ አቅሙ የለኝም። ምክንያቱም ስነግራችሁ በጣም ታክቶኛል፣ ደክሞኛል ። እውነት ግን ደግሞ በቻልኩት አቅም ዝም ብዬ ከራሴ ጋር ለማውራት እሞክራለሁ። ማለት ነገሮች እንዴት መሆን እንዳለባቸው ለማሰብ እሞክራለሁ። ማስተካከል ከቻልኩኝ ወይም ሀሳቤ መቀየር ከቻልኩኝ በጣም ከራሴ ጋር ረጅም እንጃ ተሟግቼበት የወሰንኩት ውሳኔ ስለሆነ በአንድ ይህን ነገር አክሰብት ማድረግ ለእኔ በጣም ከባድ ነው። ግን በቃ ዝም ብዬ ልሞክር ወይም ላስብበት። ብዙ መስዋዕትነት ከፍለሻል። አዎ ክፈይ በቃ ለህይወት ነው። እንዲስተካከልልሽ ስለምትፈልጊ ነው። ትክክለኛ ህይወት ለመኖር ነው። አንቺ ፈለቀች ደግሞ ሩታ እኔ ልንገርሽ፣ ጓደኛችን ጥሩ አይነት አካሄድ ሄዳል፣ ብለንም ስለማናስብ። ሰላም ሰላም ሰላም! ውድና እየተከበራችሁ የኛ ቤተሰቦች፣ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እኔና ፈረንጁ በድጋሚ ወደ እናንተ ተመልሰናል ማለት ነው። ፈረንጁ ሰላም በራችሁ። ሰላም ቤተሰቦች፣ እንዴት ናችሁልኝ? እንግዲህ ዛሬ ተመልሰን መጥተናል። ያው እናንተ ጋር ስንመጣ ነገሮችን ለማስተካከል ነው እና ሁሌም እየመጣን ያለነው ያው እንግዲህ ዛሬም አዲስ ነገር ከተፈጠረ ብለን ያው ሩታ ልናገራት ነው። እንግዲህ ያለው ነገር እሱ ቢያወራችሁ ይሻላል። በደንብ እንግዲህ ቤተሰቦች ያው ፈረንጅ ሆነ ነግሯችኋል። እኛ ሁልጊዜ ካሜራ ይዘን ስንመጣ ነገሮች ይስተካከላሉ ማለት ነውና ያው ከዚህ በፊትም ትላልቅ ሰዎች አስገብተን ምናምን ነገሮችን ለመፍታት የተሻለን ነገር አድርገን ነበር። ያው እሱ እንዳለው ሆኖ ደሞ ሩታን ለመጨረሻ ጊዜ ያው በዚህ ሰዓት አቁመን ባናናግራት ደስ ይለን ነበር፣ ግን ነገሮችን ለማስተካከል ለአንዴና ለመጨረሻ ጊዜ ከአብርሃም ጋር ቁጭ ብለው እንዲነጋገሩ ስለምንፈልግ ለመጨረሻ ጊዜ ጊዜ ሩታን ልንለምናት ነው ማለት ነው። እሺ ካለችን ይገባኛል። አብርሃም ጥፋት እየሰራ ነው፣ ብዙ ነገሮች እያደረገ ነው። ግን እንደ ጓደኛ ደግሞ እኛ ልንማጸናት ሩታን ዛሬ ቀጥረናታል ማለት ነው። በእርግጠኝነት እሺ የምትለን ይመስለኛል። ለምትሉ ያው ከዚህ በፊት ፈረንጁን ለእሷ ብሎ ብዙ ነገር አድርጓል። እኔም የተሻለኝን ለእሷ ስል አንዳንድ ነገሮች አድርገናል። ለምትሉ ያው የቀድሞ ፍቅራቸው፣ ሰላማቸው፣ ህይወታቸው እንዲመለስ ስለምንፈልግ ነው። ሌላ ነገር አስበን አድናቅም እና ለአንዴና ለመጨረሻ ጊዜ ደግሞ እግሯ ስር መውደቅ ካለብን ወድቀን አብርሽ ጥፋት አጥፍቷልና ይቅርታ እንድታደርግለት እና ቁጭ ብለው እንዲያወሩ ሁለቱ ብቻ ቁጭ ብለው ተነጋግረው ችግራቸውን እንዲፈቱ ለማድረግ ወስነናል ማለት ነው። ፈረንጅ አይደል ያው ዛሬ ለመጨረሻ ጊዜ ነው የምናናግራት። እሷን ከዚህ በላይ ማድከምም ከዚህ በላይ ማስገደድም አንፈልግም። ዛሬ በቃ የመጨረሻ እድላችንን ሞክረን እንግዲህ የምትስማማልን ከሆነ ትስማማልናለች። ማትስማማም ከሆነ እንግዲህ የራሷ ፍላጎት ነው። እዚህ ጋር እኛ ልንጫናትም ሆነ ልናስገድዳት አንችልም። የምናስገድድበት ጊዜ አይደለም። አሁን ላይ እንግዲህ እንደምታውቁት ትንሽ ጊዜ ነው የቀራትና በዚህ ሰዓት ደግሞ ማስገደድም፣ ይሄንን ነገር አርጊ ብለን ግዴታ የምናስገድድበት ሰዓት አይደለም። ቢያንስ እንደ ድሮ ብትሆን ብናስገድዳትም ችግር የለውም። እኛ ከዛ በፊትም እያስገደድናት የነበረው ቢኒያም እንደተናገረው ፍቅራቸውን ስለምናቅ ነው እንጂ ወይ ሳይፈላለጉ ተጋብተው ቢሆን እኛ የራሳቸው ጉዳይ ብለን ለቃቸው ነበር። ግን ደግሞ ፍቅራቸውን እናውቃለን። ሩታ ለሱ ያላት ክብር፣ አብሽ ለሷ ያለው ክብር ስለምናቀው ነው የሁሉ እየለፋን ያለነውና ያም ብቻ ሳይሆን ፈረንጁ አሁን ላይም ተስፋ እያየን ስለሆነ ነው ሁለቱ ሲገናኙ እና ክል ጥላቻ ያለባቸው ሰዎች አይመስሉ እና ክል ደግሞ የተራራቁ ሰዎች ስለማይመስሉ ውስጣቸው ላይ መፈላለግ አለ፣ መከባበር አለ ብለን ስላሰብን እና ነገሮች አስገድደዋቸው እንጂ እነሱ መለያየት ስለማይፈልጉ ብለን አስበናል እና ይህንን ሀሳብ ደግሞ ስናወራ ኤክሶ ሰምቶናልና በዚያው አጋጣሚ ኤክሶንም ሩታን በጣም ነው የሚወዳትና እኔም ደስ ይለኛል ከእናንተ ጋር ሆኜ ሩታን እድል ስጩ ማለት እፈልጋለሁ እና ብጠሩኝ ደስ ይለኛል ብሎ ቀድመን ጀምረን ነው እንጂ እሱም ቅርብ አካባቢ ነው፣ ኤክሶ ደርሷል፤ እና ከእሱ ጋርም ሆነ ለሶስት ነው ሩታን የምንጠይቃት ማለት ነው። እኔ እግዚአብሔርን ዛሬ ሁሉም ነገር ተቀይሮ ለአንዴና ለመጨረሻ ጊዜ ሩታ እሺ ብትለን ፈረንጁ በጣም ነው ደስ የሚለኝ። ወይኔ በጣም ተጨናንታል። እኔም ፈረንጁም አዲስ አበባ ነገሮች ይስተካከላሉ በማለት ለምነን ለምነን ብዙ ነገር አድርገናልና እክሳ መጥቷል። እክሳ ይሄ ቁመት ሰላም በላቸው። ሰላም ቤተሰብ፣ እንደት ናችሁ? ሰላም ናችሁ? እኔ አለሁ እና ይሶ አንዳንድ ሀሳቦች ነግረናቸዋል። አለ ፋሚሊ አንዴና ለመጨረሻ ጊዜ ሩተን ልናስቸግራት ነው እና በዚህ ሀሳብ ላይ ደግሞ አንተም ሩታን እኔም ከእናንተ ጋር ሆኜ ለአንዴና ለመጨረሻ ጊዜ ማናገራት ነገር አለ ምናምን ስላልከን እኛም ደግሞ ከዚህ በፊት ሩታ ላይ ክፋትን ስታደርግ አይተን ስለማናቅ ፈረንጁን ተስማምቶ ጋርሳ ቢመጣ ችግር የለውም ስላለ ነው እና ለቤተሰቡ መናገር ሀሳቡ፣ አይ እሱ ልክ ነው ቢኒ። እኔም ያው ያንን ነገር ስታወሩበትና ስትወያዩበት እናንተ ጋር ያለው ሀሳብ እኔ ውስጥም ስላለ ነው፣ አብረን ሆነን ያንን ነገር ቢያንስ ለአንዴና ለመጨረሻ ጊዜ ብንጠይቃት ብዬ ያሰብኩት ማለት ነው እና በቃ በዚህ ሰዓት ምን እንደሆነ ታውቃለህ? ሁለቱ ነው ማውራት ያለባቸው እንጂ በዛም ቦክል ሰው በዚህም ቦክል ሰው እነሱ ሊያስታርቃቸው አይችልም። ብዙ መንገድ ስለሄዱ ማለት ነው አይተናል። ከዚህ በላይ ምንም የምናየው ነገር የለም። ሁለቱ በሀሳብ ቁጭ ብለው ለብቻቸው ለረጅም ሰዓት የሚያወሩበትን መንገድ መፍጠር ነው የሚሻለው ብዬሽ ስላመንኩ ነው። ይሄን ነገር እኔ አብረን ሆነ እናደርገው እርግጥ ምክንያቱም ሰው በመሀላቸው በገባ ቁጥር የሰው ሀሳብ ነው እንጂ የራሳቸውን ሀሳብ ማውራት አይችልም እና ብዙ ጊዜ ካያቸው ሁለቱ የተገናኙ ሰዓት የመቀራረብ እንትናቸው እንደ በፊቱ የመሆን ነገር ይታይባቸዋል። እና በመሀል ሌላ ሰው እየመጣ ወይም ሌላ ነገር እየተፈጠረ ነው የበለጠ እየተራራቁ ያሉት። ስለዚህ እኔም እንደ ሀሳብ ሁለቱ አንድ ላይ ሆኖ በስነስርዓት አውርተው አሁን ሩታ ነች በዚህ ሰዓት ትንሽን ብያለችን ያለችዋል እና ሩታን ዛሬ እንደምንም ብለን ከአብርሃም ጋር እንድታወራ በቃ ለአንዴና ለመጨረሻ ጊዜ እድል እንድትሰጠው ያንን ነገር ብታደርግልን በጣም ደስ ይለኛል። ማለት በቃ እስካሁን ያለው ነገር ቢበቃና ወደ ተሻለ ነገር ብንሄድ ይሄ ነው እያሰብኩ ያለሁት እና ውስጥ ውስጥም ነው የሚሰማኝ። ከእንግዲህ በኋላ እኔ ሽማግሌ ምንም ምንም ገብቶ ሊያስተካክለው ይችላል ብዬ አላስብም። በቃ እምቢ ብለዋል፣ እንደምታየው ነው። ሁለቱ የሚቀራረቡበትን ነገር መፍጠር የተሻለ ሳይሆን አይቀርም ያሳብ ሱ ሀሳብ እና በቃ ምንም ማስገደድ የለብንም። እኔ ባናስገደደት ደስተኛ ነው። ምክንያቱም አሁን ላይ እኔ እንጃ አንድ ላይ እንዲሆኑ ይፈልጋሉ አንድ ላይ ቢሆኑ በጣም ነው ደስ የሚለኝ፣ ግን ደግሞ ይህና ተጨነናት አይደለም ይህንን ነገር የምናደርገው ይሄ እሷ ፍላጎት ነው። አሁን እዚህ ጋር መጫን ለመጫን ሳይሆን ሰው ልጅ ስህተት ይሰራል፣ አንድ እድል ስጭው እንጂ እዚህ ጋር አሁን መጫን አለመጫን እኮ አይደለም። ግን ለአንዴና ለመጨረሻ ጊዜ ችግር የለውም እንጫና ሳይሆን እንደ መማር ነው እና እንደ ልመና በቃ እንደ አብርሽ ጓደኛ እንደመሆናችን አንተ ነው በቃ እኛ ጋር ያለው ይሄ ነገር ነው። ሁለቱ ብቻ እንዲያወሩ ለማቀራለች ችግር የለም። ሩት መጣለች። ሰላም ሰላም ፋሚሊ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ እነ ፈረንጁ እነ እዩ እነ ቢኒ ደውለውልኝ ታገኝቻለሁ። የሆነ ቦታ ነበርኩኝ ፀጉር ቤት ነበሩ። ፀጉሬን እየተፈጣሁ ስትደውሉልኝ አቋርጬው መጣው። ከእናንተ አይበልጥም ብዬ እኔ የታችሁ ይቆያሉ እስኪፈታ ገና እዚህ ፊት ለፊቱ ላይ ነኝ። በጣም እናመሰግናለን፣ አክብረሽ በጣም በጣም በጣም ስራ አቋርጥሽ ስለመጣሽ ልታኮ እንዲንችላል ይለያላ ክብሯ ለሰው እና ሩታዬ ዛሬ ሶስታችንም ለአንድ ሀሳብ ለአንድ ዓላማ ነው ተሰብስበን አንችን ለማናገር የመጣ ነው ማለት ነው። ይህንን ነገር ስንልሽ ልናስገድድሽ ወይም ልንጫንሽ ፈልገን አይደለም። ነገር ግን እንደ ሰው እኛ ስናስበው ለመጨረሻ ጊዜ አንችን ማውራት አለብን ብለን ስላሰብን ነው እና ከአብርሽ ጋር ያላችሁበት ነገር እናቃለን። ደስ ማይል ነገር ውስጥ ናችሁ ና ነገሮችን ለማስተካከል እኛም ረጅም ቦታ ሄደናል። አንዳንድ ሰዎች ማናገር ካለብን አናግረናል። ሊሳክሉን ስላልቻሉ የጉዳዩን ባለቤቶች ደግሞ አንቺ እና አብርሃም ስለሆናችሁ ለመጨረሻ ጊዜ ከአብርሽ ጋር እድር ሰተችው ቁጭ ብላችሁ ያለውን ችግር ብትፈቱ ብለን ስላሰብን ነው። ጓደኞቻችንም ገብተን ነገሮችን ይባስ አባብሰናል እና እኛም ወጥተን ማንም ሳይገባባችሁ ለአንዴና ለመጨረሻ ጊዜ ሁለታችሁ ተገናኝታችሁ ብታወሩ ምን ይመስልሻል ብታይ? እሺ፣ ምን ማለት እንዳለብኝ አላቅም። ማለት ይህን ሀሳብ ብዙ ሰው ብሎኝ ያውቃልና፣ እኔ ግን አሁን የወሰንኩበት ውሳኔ፣ የሄድኩበት ርቀት ወደኋላ እንድመለስ አያደርገኝም። ማለት አልፈልገውም ወደ ኋላ መመለሱን። ገብተዋል ማለት አዎ። እናንተ ሜቢ ወጥተናል ምናምን ልትሉ ይችላላችሁ፣ ግን ደግሞ መውጣት የማይፈልጉና ያልወጡ ሰዎች አሉ በህይወታችን መካከል እነዛን ሰዎች ደግሞ ማስወጣት የሚችለው እሱ ነበረ። ሶ ይህን ነገር ደግሞ እሱም አክሰብት ማድረግ አይፈልግም፣ እኔም እንደዛው በእንደዚህ አይነት ሁኔታ መቀጠል አልፈልግም። ስለዚህ እሱም ያንን ነገር መቀበል አይፈልግም። ማለት ከህይወቱ መውጣት ያለበትን ሰው ማስወጣት አይፈልግም። እኔም በእንደዚህ አይነት መንገድ አብረን እንድንቀጠል አልፈልግም። ስለዚህ እሱም በፍላጎቱ በመንገዱ፣ እኔም በመንገዴ በፍላጎቴ ብንቀጥል ይሻላል ብዬ ያሉትን ነገሮች ወደፊት ከመግፋት ይልቅ ወደኋላ ማለትን አልፈለግኩም። ወደፊት ነው መግፋት የምፈልገው። ሌላችሁ ፈልጌ ነው ሁሉንም ነገር ሩታ ምንዳለት ታውቂያለሽ? አሁን ልክ ነሽ። የአንቺ ያልሽው ሀሳብ ልክ ሳይሆን ቀርቶ አይደለም፣ ልክ ነሽ። ሁሉም ነገር ልክ ነሽ። ግን ቢያንስ አንቺ ያንን ነገር ማስተካከል የምትችይው ቀርበሽ አብርሃም በደንብ ስታወሪ ነው እና ስትገናኙ ሁሉ ጊዜ ስሜታ የሆናችሁ ነው እያወራችሁ ያላችሁት። በመሀልም የሚገባው ሰው ይመስለኛል፣ ነገሮችን ክፍተት እንዲፈጠሩ እያደረገ ያለው ሰው ማለት ነው። ስለዚህ ሁለታችሁ ተገናኝታችሁ ስታወሩ ያለው ነገር ደስ ይላል። በጣም የተግባባችሁ ነበር፣ ግን በመሀል የሚፈጠሩ ነገሮች አሉ እና ቀርበሽ እስኪ ለረጅም ሰዓት ማለት እሱ ይምጣና ያለሽበት ቦታ ለረጅም ሰዓት የምታወሩበት ነገር ቢፈጠር ሩታ ብዙ ነገር የምስተካከል ነገሮች አንቺንም የመረዳትና ሐሳብሽንም ቢያንስ የመቀበል ነገር እንትን ሌሎች ሊገነዘብ ይችላል። ሁልጊዜ ጊዜ ሰው አጠገባችሁ ኑሮ ምናምን ነው። ብዙ ጊዜ ለዛም ይሆናል ከስሜት አንፃር ነው እናንተ የምታወሩት ብዙ ጊዜ እና በተረጋጋ መንፈስ ልክ ማለት ብቻችሁን ስትሆኑ ምናልባት በልብ ልታወሩት ትችላላችሁ አላችሁ በስነ ስርዓት የአንቺ ስሜት በስነ ስርዓት ቀርቦ ሊረዳው ይችላል። የምትፈልጊው ሀሳብሽን ማለት ነው። ግን አሁን ይህንን ነገር ጨርሻለሁ ምናምን የሚለው ነገር በቃ በአንዴ እንደዚህ የሚሆን ነገር እንዳልሆነ እኔም አንቺም እናቀዋለን እና ደስተኛ እንደማያደርግሽንም እናቃለን። ልክ ነው። ግን ማለት ነገሮችን ያው በትንሹም ቢሆን ለማውራት እየሞከረን ነበር። እውነት ለመናገር ግን እኔ እንጃ ይሁን አንዳንድ ጊዜ ራስ ማድረግ የምትችላቸው ነገሮች አሉ አይደለ ሰው መጠበቅ የማይጠበቅበት ሁኔታዎች ይኖራሉና፣ እኔ ሰውን ጠብቆ ይሁን ወይም ደግሞ ማረግ ሳይፈልግ ቀርቶ ይሁን አላውቅም፣ ማድረግ እየቻለ ያላደረጋቸው ነገሮች አሉ ስቲላሁ። ስለዚህ እኔ ደግሞ ይህንን ነገር ተቀብሎ መኖር ይከብደኛል፣ ምክንያቱም ድጋሚ ህይወቴ ምን ያህል ሊያከብድብኝ እንደሚችል ገና ከአሁኑ ስለማውቀው ማለት ነው። የምሬ ነው። ምልክ እዩ እና ይህንን ነገር ደግሞ ተቀብሎ መኖር ለኔ በጣም እንጃ ከባድ ነው። በጣም ይከብደኛል። ካሁን በኋላ ደግሞ በሚፈጠሩት ሁኔታዎች ካሁን በኋላ እኔ እና እሱ አሁን አንድ ላይ ሆነን ምናምን ከዛ በኋላ የሚመጡት ነገሮችን ሳስባቸው እኔ እንጃ ብዙም ደስ አይልም። ብቻ ሳስበው የምሬ ነው። ምልክ ምክንያቱም ገና አሁኑን አይተ ነው አይደል የማያጠገብ እንጀራ ከምጣዱ ያስታውቃል የሚባለው። ሁኔታዎችን አይተን የምትረዳቸው የምትገነዘባቸው ነገሮች ይኖራሉ። በህይወት ደግሞ ከዚህ በፊት ያሳለፍካቸው ነገሮች ይኖራሉ። እነዛ እነዛ ነገሮች ታስባቸው የሆነ ነገር ያስተምራል። ነገ ላይስ ምንድነው የሚፈጠረው? ነገ ምንድነው ዋስትናዬ? ነገ ምንድነው መተማመኘ? ይሄ ነገር ሀፕን ቢያደርግስ ምናምን የሚለው ነገር ጥያቄ ውስጥ ይከተሃል እና ደግሞ እኔ በጣም ብዙ በብዙ መንገድ አስቤበት እንደዚህ አይነት ውሳኔ ከወሰድኩኝ በኋላ ለምን ወደኋላ ኋላ እመለሳለሁ? ይለኛል አንዳንድ ሂሊና ይሁን፣ ማለት በጣም ረጅም ርቀት ነው ተጉዣለሁኝ፣ እኔ በእኔ እና እሱ ጉዳይ ማለቴ አሁን ያለውን ነገር ሳይሆን መጀመሪያ ራሱ ስታየው፣ በቃ ለሰላሙ ይሁን ለእርቁም ይሁን ምንም ምንም ለማድረግ እሱ የሚለኝ ነገር በሙሉ አክሰፕት ከማድረግ ውጪ ወይም ደሞ ለመቀበል ከመሞከር ውጪ እንቢ ያልኩበት አጋጣሚ የለም። ብዙ ነገሮችን እሺ እሺ እያልኩኝ ለማስተካከል በጣም ብዙ መንገዶች ተጉዣለሁኝ፣ እና ያኔ ደግሞ አልተስተካከልም። ከዛ ደግሞ አልሆንልኝም አይደለ ብዬ ሌላ መንገድ ደግሞ መርጬ የራሴን መንገድ መርጬ በጣም በብዙ መንገድ የሄድኩባቸው ነገሮች አሉ፣ በህግ ደረጃ ራሱ ማለት ነው። ገብቷችኋል። ስለዚህ ይህንን ያህል መንገድ ተጉዤ ለመታረቁም እንዲሁም ደግሞ ነገሮችን በቃ እንዲያበቃለት ለማድረጉ ምሄናል በጣም በብዙ መንገድ ለፍቻለሁ። ለምንድን ነው ወደኋላ የምመለሰው መመለሰው ይሄንን ጥያቄ ለራሴ መመለስ አለብኝ። ከዛ በዚህ ጥያቄ ውስጥ ደግሞ ድጋሚ እርቅ ፈጥሬ ምናምን መቀጠል አልፈልግም። ብዙ ጊዜ እኔ ለራሴ ሁሌ በጥያቄ ውስጥ ራሴን እየተውኩትኝ ለምድሮ ይሄ ነገር ማይስተካከለው ብዬ ምላሽ ሳላገኝ ለስቀር በቃ የሆነ ጊዜ እኮ ይስተካከል ይሆናል ብዬ ብዙ የተውኳቸው ነገሮች ናቸው። ዛሬ ላይ እንደዚህ እንደሆነ ያደረገኝ ዛሬ ላይ እንድጎዳ በብዙ መንገድ ብቻ በጣም በብዙ ቻሌንጅ ውስጥ እንዳልፍ ያደረገኝ እና አሁንም ይህንን ጥያቄ ለራሴ መመለስ ሳልችል ድጋሚ ወደ እንደዚህ አይነት ነገር መግባቱ ለእኔ በጣም ሪስክ አለው፣ እውነት ለመናገር እና ጀስት አይደል፣ ሰው እኮ ይገናኛል፣ ያወራል፣ ምናምን መገናኘት ባለብን ጉዳይ ላይ እንገናኛለን ተባብለናል። ከሱም ጋር መግባባት ባለብን ጉዳይ እንግባባለን። አንድ የሚያደርገን ነገር አለ በቃ እዛ ጉዳይ ላይ በደንብ ነው ከማንም በላይ ከምንም በላይ በጣም አስፈላጊ ነገር ስለሆነ አንድ እንሆናለን። በደንብ ተገናኝተን ማውራት ካለብን እናወራለን። ግን ደግሞ የየ ራሳችን ላይፍ ይኖረናል፣ የየ ራሳችን መስመር ይኖረናል፣ የየ ግላችን ነገር ይኖረናል። በቃ ምንድ አይነት መንገድ ነው መቀጠል ያለበት ብዬ አስቤ ስለሆነ ያወሰንኩት የምቀይረው ሀሳብ አይመስለኝም። ልክ ነሽ ምንም ነገር በቃ አንዴ እንኳን ያለው ነገር ብቻችሁ ጓደኞቹን ከሆነ መጣላት ካለብን እናንተን ከህይወታችሁ ለማስወጣት መጣላት ካለብን ተጣልተንም ቢሆን ሁለታችሁ ብቻ እንድታወሩ ማለት ነው፣ ምንም ነገር እንፈጥራለን። እና አውቃለን፣ አብርሽን ለማስተካከል ብዙ ነገር ለፍተሻል። እኔ ህዝብ በተሰበሰበበት ቆሜ መሰክርልሻለሁ፣ ብዙ ነገር ለፍተሻል። አላልፋሽም አይደል በቃ ማንም ሳይገባባችሁ እኛ ጓደኞቻችሁ ሳንገባ አንድ እድል ስጪውና እድል ስጪው ስለሽ በቃ አውሩ። ከማንንም ሳጠብቁ ማንም በሌለበት ሁለታችሁ ብቻ ተገናኝታችሁ አውሩ። ቢያንስ የወስጣችሁ ተነጋግራችሁ እንኳን ሊፈታው እንኳን ይፈታል። ለመጨረሻ የምትለያዩ ከሆነ በቃ የራሳችሁ ውሳኔ ነው እሱ። እኛም የምንፈልገው በቃ የመጨረሻ ጊዜ እንኳን አውሩ። ያስገደድንሽ አይደል? ኖ ያስቀደም ማለት እያስገደዳችሁኝማ አይደለም። ጀስት እንደ ጓደኛ ነው የጠየቃችሁኝ። ግን ሩታዬ ምን መሰለሽ እንደዚህ ልናወራሽ የቻልንበት መጠን ቲክቶክ ላይ ያየን ላይቭ ላይ ስታወሩ፣ ብቻችሁ ስትገናኙ ይሁን ነገር እናስባለን እንደሰው፣ መሀላችሁ ላይ ሰው ባይገባ እነዚህ ልጆች አንድ የሚሆኑበት መንገድ ቅርብ ነው ብዬ ስላሰብኩ እና ብቻችሁ ስትገናኙ የሆነ መፈላለገን መከባበርን እና ያለን ገብቶሻል። ከሰው ጋር ደግሞ ስታወሩ ነው ችግር እየተፈጠረ ያለው፣ ሌላ ወሬ እየተወራ ያለው እና ቁጭ ብላችሁ የምታወሩበት መንገድ እኛ እና መቻች ማንም ሳይኖር ከአብርሽ ጋር ቁጭ ብለሽ የምታወሪበት መንገድ እኛ ላፍት እና ወስደን እና መቻች እና አብርሽን አናግሪ ማውራት ያለባችሁ ነገሮች አውሩ። ከእናንተ እርስ በርሳችሁ አትደባበቁም፣ ብትሰዳደቡ፣ ምንም ብትሉ ሁለታችሁ ከሆናችሁ ችግር የለም። ሌላ ሶስተኛ ወገን ሳይገባ ማለት ነው። ሩታ ይህንን ነው እንደ ጓደኛ ልንለምንሽ የመጣ ነው እና እሽ በይንና ለመጨረሻ ጊዜ ሩታ ታገልሽ። አሁን አንቺ በጣም የለፋሽበት ልፋት አለ፣ ረጅም ጊዜ ያንን ልፋት ያደረሽ ለሁለታችሁ ስትይ ነው። ለሁለታችሁ ሰላም ስትይ እና ለወደፊት ህይወታችሁ ስለምታስቢ ነው እና ያንን ነገር አሁን ስታቋርጩ አብርሃም የሚሄድበት መንገድ ልክል ላይሆን የሚችልበት መንገድ ከሆነ አሁን እስከዚህ በኋላ እሱ እንትን መሆን ምናምን ሊያሳስብሽ አይችልም። መጥፎ መንገድ ውስጥ ገብቶ ምናምን አቅጣጫውን ማለት ስታዩም ለአንቺ ደስ ላይልሽ ስለሚችል አንቺ ቢያንስ ያንን ጥረት አሁንም ድረስ እንትን ብለሽ ልጁ መስተካከል ካለበትም አብርሃም የሚስተካከልበት መንገድ መፍጠር ነው ያለብሽ ብዬ ነው የማስበው። ምክንያቱም ብዙ መስዋዕትነት ከፍለሻል። አዎ ክፈይ፣ በቃ ለህይወት ነው። እንዲስተካከል ልጅ ስለምትፈልጊ ነው። ትክክለኛ ህይወት ለመኖር ነው። እና ያንን ነገር ወደፊትም እየጣርሽ በሂደት ነገሮች ሲስተካከሉ ይችላል። ሩታ አንቺ ደግሞ ሩታ፣ እኔ ልንገርሽ፣ ጓደኛችን ጥሩ አይነት አካሄድ ሄዳል ብለንም ስለማናስብ ነው። ይህንን ደግሞ እኛ ልባችንም ስለሚያውቅ ነው ካጠገቡ ካጠገቡ ያሉ ሰዎች ደግሞ ለማራቅ እኛ እንሞክራለን በተቻለን አቅም ማለት ነው ግን አንቺ ስትቀርቢ ነው ያን ነገር እኛም እያራቅናቸው መምጣት የምንችል ትክክል የአብርሽ ሕይወት ምንም እንደማያምር ያወቅ ነው አንቺ ከሕይወቱ ስትወጪ ነው ገብቶሻል ሩታ እና ብዙ ነገርሽ ነገሮች አሉ ብዙ ነገሮች አሉ እየሆነ ያለው ነገር ምናልባት ላንቺ መናገር ላይ ተጠብቀን ይገባል ስልሽ ያ ማለት መጥፎ ነገር አድርጓል ማለት ሳይሆን ራሱን እየጎዳ ያለበት ነገር ነው ማለት ጃስቲ በቃ ማለቴ ከዚህ በኋላ ግን እኔ ሌላ ነገር ለማድረግ አቅሙ የለኝም። እውነት ስነግራችሁ በጣም ታክቶኛል፣ ለክሞኛል። እውነት ግን ደግሞ በቻልኩት አቅም ዝም ብዬ ከራሴ ጋር ለማውራት እሞክራለሁ ማለት፣ ነገሮች እንዴት መሆን እንዳለባቸው ለማሰብ እሞክራለሁ ማስተካከል ከቻልኩኝ ወይም ሀሳቤ መቀየር ከቻልኩኝ በጣም ከራሴ ጋር ረጅም እኔ እንጃ ተሟገቼበት የወሰንኩት ውሳኔ ስለሆነ በአንድ ይህን ነገር አክሰብት ማድረግ ለእኔ በጣም ከባድ ነው። ግን በቃ ዝም ብዬ ልሞክር ወይም ላስብበት እችላለሁኝ እና ረጅም ርቀትም ላልጓዝ እችላለሁ። እኔ በጣም ደክመኛል፣ እዚህ ሰዓት እውነቴን ነው። ማረፍ ነው ያለብኝ አይደል? ትክክል ነሽ ሩታ። አሁን እኛ እዚህ ጋር ያለውን ነገር በግልጽ ለማውራት ናከለ ገብቶሻል። ቤተሰቦችሽ ጋር ልንመጣ ነበር፣ እናት አባትሽ ልናወራ ነበር፣ ግን ደግሞ ጉዳዩ ባለቤት አንቺ ነሽ፣ ገብቶሻል። አብርሽ ነው እና እናንተ ሳናወራ ትላልቅ ሰው ብናወራ ከንቱ ነው ድካም ብቻ ነውና መጀመሪያ እናንተ ነው ማውራት ያለብን፣ መጀመሪያ እናንተ እርስ በርስ መነጋገር ያለባችሁ ብለን ስላሰብን ነው እና ደግሞ ወጣቶች ናችሁ ሁለታችሁም እና ከራስ ይችላል በደንብ አስቢ። አንዴ ብቻ አግኙና በቃ አንዴ ብቻ አውር ውስጥ ለሆነ ለረጅም ሰዓት ይሄ ተገናኝቶ የሆነ ሐሳብ ተለውጦ እና ምናምን ሳይሆን ተገናኙና አንዴ ብቻ ያንን ነገር እኛ እሺ በይ ነው ችግር የለም። ያንቺን ስሜት የሚረዳበት መንገድ ይመጣል። አንቺ በስሜት ሳይሆን በተረጋጋ ነገር ሆነሽ ሁሉንም ነገር ተረስተሽ ስለ ሕይወት በቃ መናገር ያለብሽን ስሜትሽን ሁሉንም ነገር ስትነግሪው ነገሩ ከዛ በኋላ እኛም ልናስቸግርሻ እንመጣም። ነገሮች ካልተፈቱ ማለት ነው። እሺ በእግዚአብሔር በቃ ሞክራለሁ። ቢኔዬ እውነት ለመናገር እኔ እንደዚህ ነው ብዬ ተስፋ ልሰጣችሁ አልችልም። ምክንያቱም እኔ እንደነገርኳችሁ ነው። በጣም በብዙ መንገድ ሞክሬያለሁ። ሲቀጥል በትንሹም ቢሆን በምንገናኝበት አጋጣሚ ለማውራት ሞክረናል፣ ግን ዙሪያው ያሉት ህይወቱ ላይ ደግሞ እንዲ ረብሾኛል ብሎ የሚጠቅሳቸውን ሰዎች ራሱ ለማስወጣት ይህን ያህል ፍላጎት የለውም። እኔም በእንደዛ አይነት መንገድ የመቀጠል ፍላጎት የለኝም። ሙሉ ለሙሉ ተስፋ ልሰጣቸው አልችልም። እውነቱን ስነግራቸው አጠገቡ ያሉ ሰዎች ማለት ነው። እኛ ሄደን ማውራት ፈረንጅ እንዳለው መጣላት ካለብን እንጣላለን። ኖ አይገባም። በፍጹም ለምን አትሉ እናንተ አደላቸው። የጉዳዩ ባለቤት እሱን ይህንን ነገር ማድረግ ያለበት መጣላት ምናምን እንደዛ፣ መደራራስም ይሄ ክብራችሁንም ዝቅ ማድረግም ከፍም፣ እኔ እንጃ፣ አይጠበቅባችሁ። በቃ እንደዛ አይነት ነገር ውስጥ መግባት የለባችሁም እናንተ፣ ሲጀመር አለቀ። ምክንያቱም የጉዳዩ ባለቤት ስኖ ማስተካከል ካለበት እሱ ያስተካክላል። ነገር ግን ይህንን ሀሳብ ላስብበት። ሙሉ ለሙሉ ተስፋ ልሰጣችሁ አልችልም። በጣም ከአቅሜ በላይ ሄጄም ተጋፍቼም መስዋዕትነት ከፍላለው ልላችሁም አልችልም። ምክንያቱም አቅሞም ስለሌለኝ እየደከመኝ ስላለሁኝ አሁን ማረፍ የሚያስፈልገኝ ታይም ላይ ስለሆንኩም እና አሁንም ቢሆን እናንተን የማገኛችሁ በጣም ስለምወዳችሁና ስለማከብራችሁ ምርጥ ወንድሞቼ ስለሆናችሁ ነው እና ኤኒዌይስ እስቲ እሞክራለሁ። ምቀይረው ሀሳብ ካለ ደው እያሳውቃችኋለሁ። እሺ ሩታይ ደስ ይለናል፣ ግን ስላደከምንሽ ይቅርታ። ቆሜ ስላወራን በጣም እናመሰግናል። ይመጣ ችግር የለውም። በቃ ቻው፣ መልካም ጊዜ። እና ቤተሰብ በጣም ደስ ይላል። ያው እንደ ጠበቅ ነው አይደለም። እኛ በዚህ ልክም ቆማ ታወራናለች ብለን አላሰብንም። እና ተስፋዎችን አይተናል። በእርጋታ ነው ያወራችን። በጣም ደስ ብሎኛል። እና ደስ የሚል ነገር ነው ብዬ አስብሁን። እንዳለ ታውቃለህ ቢኒ፣ እሷ አሁንም መመለስ እንደምትፈልግ አይነት ነገር ነው ውስጧ ላይ ያለው። የተናገረችውን ግልጽ ነው። በቃ ምንም አይደለም። ከአጠገቡ ያሉ ሰዎች እንዲርቁ ብቻ ነው የምትፈልገው ያንን ነገር ከሆነ ማሰብ ማያስፈልጋትም እንደምትመለስ አይነት ነገር ነው ያዩበት ማለት ነው። ስለዚህ ይሄ ነገር እንዴት ይስተካከላል የሚለው አብርሃምን አግኝተ ነው ካወራ ነው ቤተሰብ እንደ ሩታ፣ ቢያንስ እሱንም አግኝተን የማውራት እድል ካገኘን በጣም ደስ ይለናል። ወላችንም እንደዚህ አብረን ተገናኝተን እንደዚህ አንድ ላይ ማውራት እዛው ፊት ለፊት ማለት ነው እንጂ ካልሆነ አብርሃምን ለብቻው አግኝተን አሁን ሄርሜላን አግኝታችሁት ነበር አይደል? ሄርሜላን አግኝተናታል። እሷ ከሩታ ሕይወት የመውጣት ፍላጎትም የላትም ከፈረንጁም ከኔም ልትጣላ ነበርና ሴት ልጅ መተን ደግሞ ወይ ሴት ልጅ የሆነ ነገር አርገን እኛም የመጥፎ ሕይወት ውስጥ መግባት አንፈልግም። መኖር ስለንፈልግ ማለት ነው። እኛ ከእሷ ጋር ያለው ነገር ከእሷ ጋር እናወራለን። ግን ደግሞ ሩታ አሁንም እንደምትፈልገው ነው በግልጽ እየነገረች ነው፣ የሚረዳ የሚገባው ከሆነ ማለት ነው። በግልጽ እየተናገሩ ያንንም አስቤ ነበር ብቻቸውን እንዲያወሩ ማለት ብቻቸውን እንዲያወሩ በጣም ደስ ነበረ። ግን አሁን ምን አረጋለ መሰለህ ቢኒ፣ ወይም እዚህ ጋር ማውራት ላይ ሊጠበቅብን ይችላል። ብቻ ግን ቤተሰብ እኛ እናወራለን። እነሱን ሻውን እንበላቸውና ነገሮችን ማስተካከል ካለብን ብናስተካከል አስተካከለ አይሻልም። አብርሃምንም እናወራለን። እና ቤተሰብ ሰብ አብራችሁ ስለነበራችሁ በጣም እናመሰግናለን። እንወዳችኋለን።